ሁሉ ነው የመጣችሁ አይደለ? እኛ ማንንም አልወክልም። እኛ ተከታይ ነን፣ ሃይማኖት ነን የኦርቶዶክስ እምነት ተከታይ ነን እና እናንተ ጥንቁልና ነው ብላችሁ አመናችሁ ወይስ ጥበብ ነው ብላችሁ ነው? እንደ ሁለት ምላስ ወንክ። እኮ ጥንቁልና ነው እኮ ለምን ሁለት ምላስ ትሆናለህ? ጥንቁልና ነው እኮ ብለኛል። ጥንቁልና አይደለም ካልከኝ መጽሐፍ ቅዱስ ማስረጃ ነው ካልከኝ መጽሐፍ ቅዱስ ማስረጃ። ያላወቁትን ሃይማኖት መከተል እኮ የማያውቁትን እህል መብላት ነው። ለአንተ ማጽያት አይደል? ለምን አትማርም? አንተ ትክክለኛ ነህ? አንተ ሰውዬ ይሄ ምንድን ነው? ማወቅ እኮ ስማ፣ ይሄ ነው እኮ ችግሩ። አወቅን አወቅን ስትሉ ሰውን ትረግጣለህ። ማወቅ እየረገጥኳቸው አይደለም። አዳምጥ አዳምጥ፣ እባክህ ማወቅ ጥሩ ነው። አውቀሃል፣ የምታቀውን አስተምርን። የተባልከው ለምንድን ነው የምትፎክረው? በቃ የምታቀውን እኛ ስለማናቅ፣ አሁን የሆነች ሙስሊም እህታችን አለች አቢባ ምትባል፣ እያስተማረች ነው ኮከብ ቆጠራ። ስለዚህ ኮከብ መቁጠር አስገባልኝ ቀመሩን፣ አብረን ቀምረው የጠየቅነው ጥያቄ አሁን አንተ አጋጣሚ መጥተህ የባህል ሐኪም ነኝ ብለ አዋቂ ነኝ አለ በባህል ሕክምና ብዙ ሳቢ የበላ ሰው ነህ እናቃለን። ስለዚህ አስተምረን ከአንተ የምታውቀውን የባህሉን ሕክምና ተውና፣ ይሄ አስትሮሎጂ ተብሎ የመጣው ጥንቁልና ነው ወይስ አይደለም? በእውቀት የሚመለስ ነው። ፈራጅ መሆን አለበት ወይ ሰው ነው? አሁን ይህንን ነገር ነው የተጠየቀው። አንተ ሀ ትንሹ፣ ሀ ትልቁ ሀ ትለናለን

ደግሞ ይኸውልሽ፣ ስትመጪ ለኳሱ ያው ቱታና ማሊያ ያጠብቃሉ። እኔ የመጀመሪያ መገዛሽ ምንም ችግር የለም። ማች ከሚስጋ ቤተስትና ከፍ ያለ ነው። ለዛው አብሽር አብሽር። ሮሚ ሳይዛችሁን ንገሯትና በሳይዛችሁ ታሰራላት። ሳይዛቸውን አውቀዋለሁ። ታወቃል። ሳይዛችሁ ላኪ የሚሉኝ ነው እንጂ የእነሱ ሳይዝ የታወቅጠ፣ ኳሊቲና ግልጽ ነው። ግልጽ ነው አይደል ቦስ? አዎ እኔ ማንችስተር ደጋፊ ነኝ። አቦ ዘመን ይባረክ። ማራማይትስ አርሰናል፣ እሱ አርሰናል ወሰደኝ። ማንችስተርና አርሰናል ነው ወይስ ማንችስተር ነው? እኔ ማንችስተር ከሁሉም የለውበትም። ይቅርታ አድርጉልኝ። ውይ ውይ ውይ ውይ ኳስ አይደግፉም።

እንትን ምንድን ነው አሉት ሬግሬሳ ምናምን ምናምን ጨቅጭቀው ከጠጡ እቃቹ ትንቲፎር አወርስ ቀጥ ይላል ብለው ትናንት ያስተምሩ ነበር። እኛ ቤት ዝሙት አስተማሪ ነው እ መጽሐፍ ቅዱስ አስተማሪ ነው። ኖ ኖ አይደለም ግን ምንድን ያሉት አስራ ሁለቱን ጠጥተው ዶዙን አንድ ነገር ቢሆኑ ፎቶ ክፈቱ ሲባሉ መስተናገር ሁሉንም ጨርሽ ቢጠጡ በእኔ ልታሳብቡ ነው ብለው ጭ አስራ ሁለት

እንትን መስተፋቅር እሰራለሁ ምን እሰራለሁ እያሉ የሚዞሩ ናቸው። ገብቷል። አዋቂ ይባላሉ። መጽሐፍ ቅዱስ ይማሩና የእውነት የእውነት ነው። አረሳቸው እሱም ተቃዋሚ ናቸው። መጽሐፍ እንደውም ሰርቻለሁ፣ ለእነሱ የሚቋቋም መጽሐፍ አሳትሜ ጨርሻለሁ ብለው መጽሐፋቸውን ሁሉ እንዲገዟቸው መች እንደሚመረቅ አለ ነው እየተናገሩ ነው። ተቋሚ ነ ያሉ የእሱ ተቋሚ ነኝ ብለዋል። ካራ ጥንቁልና አይደለም ነው። ባሻ እኔ አሁን አንድ ጥያቄ አለኝ ለሳቸው። ትናንትና የሆነ ቤት ገብቼ እድሜ የተወለድክበትን ቀን ገረም ብሎኝ፣ በቃ ስለኔ ባህሪ፣ ስለኔ ሁሉም ነገር ነገሩኝ። እና ምንድነው ይሄ ነገር ስል አውደ ነገስት ላይ ነው እያነበብን የምንነግርህ አሉኝ። እና ይሄ ጥንቁልና ነው ወይስ ምንድነው ጥበብ ነው ወይስ? ጎበዝ፣ አሪፍ ጥያቄ። በቃ ያፒ ሚታ ቀጥላ ተከከለ ጋባል እሺ አመሰግናለሁ። ኳስ ባለመደገፍ የሚቀርታ ብያለሁ፣ እንግዲህ እደግፋለሁ። ሮሚ ጥንቁልና ነው ልንገርህ እውነቱን። ኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ቤተ ክርስቲያን የራሷ ባሕረ ሐሳብ ጾሞችን አውጥታ ጾም የምታበጅበት ዘመናትን በመስከረም ላይ ጾሞችን ወረቶችን ማቴዎስ ፣ ማርቆስ ፣ ሉቃስ ፣ ዮሐንስ የሚባሉ ምስራቅ ፣ ምዕራብ ፣ ሰሜን ደቡቦችን የሚያሳድሩ እሷን ራሷን የምትቀምርበት ቀመር አላት። ያ ቀመር ማለት ጾሞችን አወጣ ማለት የሰዎችን ስነ ባህሪ ለካ ማለት ነው። ያ ደግሞ በዲሜጥሮስ በሚባለው አንድ ትክክለኛ ባህታዊ ካጎቱ ልጅ ጋራ ሰባት አመት በአንድ ምንጣፍ እየተኙ ከዚያም በላይ እየተኙ ምንም ነገር ሳያደርጉ እግዚአብሔር የገለጸለት ምስጢር አለ። ከዚያም ሌላ ራሱን የቻለ ቀመር አለው። ያ ቀመር ስውር ነው። ሊቃውንት በሚባሉ አባቶቻችን ነው ያሉና አሁን ግራ የተጋባ ነው። ኢትዮጵያ ምድር ላይም ሆነ ወደ ውጭ ሀገርም ሂዶ ቫይረስ ሆኖ ትውልድን እየገደለ ያለው ነገር ምንድን ነው? መጻሕፍቶች የወጡ ለውጭ ሀገራትም ሆነ ለአንዳንድ ግለሰብ ይሸጣሉ። ከተሸጡ በኋላ ያን መጽሐፍ በማንጠልጠል ወይም ደግሞ ስለ አንድ እጽዋት የሚናገር መጽሐፍ ገበያ ላይ ታትሞ ስለዋለ ያንን ነገር በማንሳት እከሌ የባህል ሕክምና ባለሙያ ነኝ ወይም ደግሞ የጥንቁልና ባለሙያ ነኝ የሚሉ ይኖራል። ስለዚህ እነዚያ ሰዎች ኮከብ እንቆጥራለን ማለት ብጠይቃቸው፣ ስለራሳቸው ራሳቸው አያውቁም፣ ወይም ነገ ስለሚሆነው ነገር አያውቁም። ግን ያንን ትክክለኛውን በጥበብ ዓለም ያለውን ቀመር አቆጣጠር ያሉትኝ ኮከብ ቆጠራ የምዕራባውያን ሴራ ጥንቁልና ነው። ኮከብ ቆጠራ የምዕራባውያን ሴራ ነው። የኛ ግን አቦሻክር የሚባል ዘመናትን ጾማችን፣ ዕለቱን፣ ሰዓቱን የሰው ልጅ ባህሪ በምን ተወልዶ በምን ቀን ሰዓትና ጊዜዋን እያንዳንዷ በመጽሐፈ ሄኖክ ላይ ተጽፎ የነበረው የኛ ንብረት ነው። ይሄ ግን የሰውን ስነ ልቦና ሳይኮውን ማለት ከአንድ ሰው፣ ሁለት ሰው፣ ሶስት ሰው፣ አራት ሰው የተረዱትን ብቻ መጽሐፍ ላይ በመጻፍ የተጻፈ ነው። የሚያነቡልህ እነዚህ ሰዎች ለምን፣ ለምሳሌ አንድ ታሪክ ላንሳልህና ራስክን ያማን፣ ኮልክን ይቆርጣን፣ ትንፋሽ ትንፋሽ ልሃን፣ ዝሙተኛ ነህ፣ ገንዘብ አይበረክትልህም ወዘተ ነገር ይሉሃል። ያ ማለት ከዚህ ሁሉ ከመቶ አንዱ ያገኛል። ታምናለህ አየሁ ታምናለህ። የዚያን ሰዓት የልቤን የሆዴን ነገሩኝ ትላለህ። ትበላለህ ማለት ነው። ትናንትና ሮሚ እንዳመጣችው በፎቶ እናያለን። የባህል ሕክምና እንሰራለን ልክ እንደሚሉ ስለዚህ፣ ይሄ ጥንቁልና እንጂ ጥበብ አይደለም። ጥበበኛ ማለት ስድስት ድንጋይ እስኪ ለምሳሌ ኮከብ ከሚቆጥረው ሰው ስምንት ድንጋይ ጠጠር ዘሄደ በኪሼ ዘሄደ ስንት ጠጠር ዣለው በለጠይቀው አያውቀውም። ለምን የተጻፈ ነው የሚያነብ ገባህ የተጻፈ ነው የሚያነበው። ወይም ደግሞ ሂድና እውነቱን ልንገርህ ከተባለ ከሌላ አገር ተሻግረህ ሂደህ የሆነ እቃ ወይም ጁስና ለስላሳ በአንድ ጥቁር ፔስታል አድርገህ ይዘህ ይዘህ በዘንቢል ይዘህ ሂድና ምን ይጀ መጠበለ ጠይቀው። አያውቀውም። ለምን ኮከብ ቆጣሪ ስለሆነ። ትክክለኛ ጥበበኛ ከሆነ ግና ገና ሳትመጣ መጣ የገዛህበትን ስንት ብር እንደሆነ ምን አይነት ነቃ እንደዛ እንደመጣህ እስከ ማስረጃ ቁጭ አድርጎ ይነግርሃል ማለት ነው። አዎ የኔ ጥያቄ ግን ትክክልና፣ የኔ ጥያቄ ግን የተወለዱበትን ቀን ጠየቁኝና፣ ከዛን ያንተ ኮኮብ ይሄ ነው ብለው ከዛ